በካቸው መዳም ቤት የምትሰሩ ከሆነ መዳማችሁ እንደዚህ አይነት ቃላቶች የምትናገር ከሆነ እንዲሁም ደግሞ እንደዚህ አይነት ነገር የምትጠይቃችሁ ከሆነ እሺ እንዳትሉ ማለት ነው። እና እባካቸው ጥንቃቄ አድርጎ ቪዲዮውን እስከ መጨረሻ አዳምጡት ምን እንደሆነ። አሰላም አሰላሙ አለይኩም ላይ በረካቱ ውድ ቤተሰቦቼ እንዴናችሁ? ሰላም ናችሁን? ይገውል ሰላም ነው ላስሆኖ ታላ ብያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን፣ ያልኩኝ ክርስቲያን ወገኖችም ሰላም ብያለሁ። እኛንም በያልንበት አላህ የጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳዳመጣችሁት መዳሞች እንደዚህ አይነት ቃላቶች የሚጠይቋችሁና መዳሞች ቀርተው ወንዶቹ ራሱ ቢሆን እንደዚህ አይነት ቃላቶች ሲጠይቋችሁ እሺ እንዳትሉ እንዳትስቁ ኮስተር ማለት ነው ያለባችሁ ማለት ነው። እናንተ ከሀገራችሁ ተሰዳችሁ ወደ ስደት የመጣችሁት ስራችሁን ለመስራት እንጂ እንደዚህ አይነት ነገሮችን ሊያናግራችሁ ወይም ደግሞ እንደዚህ አይነት ነገሮች ሊታደርጉ አይደለም ማለት ነው። እና አንዳንድ አረቦች አውቀው እናንተን ለመገመት አውቀው እንደዚህ አይነት ነገር የሚጠይቁ አሉ እኔም ከዚህ በፊት የራሴ መዳም በፊት ምሰራባት ሴትዮ ሲለጠየቀችኝ እና የሰጠዋትን መልስ እና እሷ ግን ምን እንዳለችኝ ይነግራችኋለሁ ማለት ነው እና መግቢያ ላይ እንደሰማችሁት ምንድን ነው ያላት የእሱ እናት። አሁን ለምሳሌ አጠገቡ ያለው የገዛ ጓደኛው ነው ማለት ነው እና ዘመዳማሞች ያን የአጎታሞች ልጆች ናቸው፣ ግን እነሱ ጋር እንትን ሁሌ ይሰበሰባሉ። እዛ እንትን ላይ ማንኛውን ቤት ታውቃላችሁ? ወንድ ያለበት ቤት እንደዚህ ወጣት ወንዶች ያሉበት ቤት መጅሊስ ላይ ይሰበሰባሉ ማለት ነው። ከዛ መጅሊስ ላይ ሲሰበሰቡ እናንተ ቡና አፍልታችሁ ልትወስዱ ትችላላችሁ፣ እቃ ልታቀራርቡ ትችላላችሁ። ቤቱ ደግሞ ለብዙ ጊዜ ከቆያችሁ እንደ ቤታችሁ ታዩና የቤቱንም ቤተሰብ እንደ ቤተሰብ ታዩትና መለማመድ ይመጣል። ከዛ ማውራትም የሆነ በቃ እንደ ቀልድም አድርገው ሊጠይቋችሁ ይችላሉ ማለት ነው። እነሱ ግን አውቀው ነው ገብቷቸዋል። ለእውነቱ እንኳን ቢሆን እንደዚህ አይነት ነገሮች የእውነቱ እንኳን ቢሆኑ እሺ ማለት አለባችሁ ብዬ አላስብም። አረቦች እንደዚህ አይነት ጥያቄ የሚጠይቁት የሆነ ጥቅም ከኋላ የሆነ ነገር ስላለ እና የበቃ እዛ ሰው ላይ የሆነ ችግር ስላለበት እንደዚህ አይነት ቃላቶቹ የሚጠይቁት ማለት ነው ብዙ ጊዜ ማለት ነው እና እህቶቼ ጥንቃቄ አድርጉ። ለምን ብትሉ በጣም አረቦች እኛን እንደ ቆሻሻ ነው የሚያዩን። እኛን እንኳን ለልጆቻቸው እንኳን ለቤተሰቦቻቸው ለባሎቻቸው ሊድሩ እቅርና እኛን በጣም ነው የሚጠየፉን እንኳን ቤተሰቦቻቸውን ሊድሩ ማለት ነው። አንዳንዶቹ እንዲዶራቸው ወይም ደግሞ ስለትዳር ወይም ደግሞ ይህም የኔ ቤተሰብ እገሌን አግቢ እገሌን አግቢ አግቢ ሲሏችሁ የእውነት እንዳይመስላችሁ ማለት ነው። ያ ሰው የሆነ የጎደለው ነገር ሊኖር ይችላል። የሆነ ነገር እዛ ሰው ላይ የሆነ ችግር ሊኖርበት ይችላል። ወይም ደግሞ ልጅ ፈልጎ እዛ ጀማ ላይ እሱን ለትዳር በሚጠይቅ ሰዓት እምቢ ብለወት በቃ የሆነ የጎደለበት ነገር ስላለ እናንተን በቃ ሰራተኛ አግብቶ ወልዶ ያንን ልጁን ይወስቱና እናንተን አውጥተው ሊጥሏችሁ ይችላሉ ማለት ነው። ከዚህ በፊት ቪዲዮ ሰርቼ ብዙዎቻችሁ መልስ መልሳችሁላታል። አንዲት ሴት ምንድነው ያለችው? መዳሜ ልጅ አለ ወንድ ልጅ አላትና ወደ ከሰላሳ አመት በላይ ነው እኔ ከመጣው ገና አመቴ ነው እና ወሬን ሳልጨርስ ደሞዜን ይሰጡኛል። ግን የእሱ እህቶቹም እንዲሁም ደግሞ መዳሜ እሱን እንዲያገባውና እዚህ እንዲሆን ከሱ ትዳር እንዲይዝ ከሱ ልጅ እንዲወልድ ትጠይቀኛለች። ምን ላድርግ ነበረ ብላ ኮመንት ላይ ጻፈችልኝ። እናንተም ደግሞ ልጁ ላይ ችግር ሊኖርበት ይችላል፣ የሆነ ነገር ሊያደርጓት ይችላሉ፣ ወይም ደግሞ ልጅ አስወልደው ልጇን ወስተው እነሷን እሷን ሊሸኛት ይችላሉ ብላችሁ ብዙዎቻችሁ ኮመንት ጽፋችሁልኝ ኮመንቱንም ገብታ አይታ እሺ ብላ ከዛ በኋላ ከቤቱ እንደዚህ ብለው ሲያስቸግሯት ልጅን ካላገባሽ ብላ ሴቷ ስትነዘንዛት እንዲሁም ደግሞ እሷን በቃ እንትን ብር ካገኘው ብላ ወይም ደግሞ እሺ እንድትላቸው ወርቅ እየገዙ እንደገና ወሯቸውን ወሯን ሰዓት ሞላ ብር እየሰጧት የምትፈልጊውን ነገር ሁሉ እናደርግልሻለን፣ የኔም ልጅ ደግሞ ካገባሽ የምትፈልጊውን ነገር ሀታ የቤተሰቦችሽንም ህይወት ትቀይራለሽ፣ የአንችን ህይወት ትቀይራለሽ ሀገር ላይ ቤት ትሰሪያለች ለቤተሰቦችሽም ለራስሽ የምትፈልጊውን ብር እሰጥሻለሁ እያለች እንደምታባብላት ነግራኝ ነበረ ማለት ነው እና ይህን ነገር ጥንቃቄ አድርጊ፣ ካልሆነ እንደዚህ አይነት ነገር ወይም ደግሞ ወደ ሀገር ማይሸኙሽ ከሆነ ወይም ደግሞ እንደዚህ አይነት ችግር ውስጥ የሚያስገቡሽ ከሆን አስገድደው፣ ወይም ደግሞ በውድ እንደዚህ እንደ ቀልድ አድርገው በጸባይ ጠይቆሽ እንደ እምቢ ካልሻቸው ሊያግቱሽ ይችላሉና ከቤት ጥፌ ብያት፣ ከቤት ጥፍታ ወደ ቤተሰቦቿ ጋር እንደሄደች በውስጥ መታ ነግራኛለች። ማነ ቁጥሬን ስለሰጠኋትና በጣም ደስ ብሎኛል ከዛ ቤት እንዳወጣችን የነገረችኝ ማለት ነው። እና እናም አንዳንድ አረቦች ልጆቻቸው ላይ የሆነ ችግር ሲኖር ወይም ደግሞ ባሎቻቸው ማይወልዱ ከሆነ ሰራተኛ ባልየው ሰራተኛ አስረግዞ ልጅ እንዲወለድላቸው ብቻ የሚፈልጉ አረቦች አሉ ማለት ነው። ወይም ደግሞ ልጁ የሆነ የእንትን የአካለ ጎድሎነት ሲኖረው ወይም ደግሞ ሌላ ሴት አግብቶ ደስተኛ ሆኖ ማይኖር ከሆነ እንደዚህ ሰራተኛ አግብቶ ልጅ እንዲወልድላቸው በቃ በሱ የሆነ ፍሬ ማግኘት የሚፈልጉ አሉ ማለት ነው። እና እባካችሁ ተጠንቀቁ። መግቢያ ላይ የሰማችሁት ምንድን ነው ያላት፣ እንደነገርኳችሁ መጅሊስ ላይ ሲለማመዱ ሲመጡ እንደ ቀልድ ሁሌ ቪዲዮ ይቀርጻታል ይለቃታል ማለት ነው። ችን ሰራተኛ ኡጋንዳዊ ናት እና እዛ ቤት ለብዙ ጊዜ ቆይታለች። ምንድን ነው ያላት የጓደኛው ነው ይሄንን ነገር የተናገረው። ጓደኛው ከሴቷም ጋር ከቤተሰቡ እንዳለ ጓደኛማሞች ስለሆኑ አብሮ የእሷም የዛስ ልጅ እናቱም እሱ እሱ እነሱ ጋር ትመጣለች። ያኔ ይተዋወቃሉ ማለት ነው። በአዚማን በምንም ይገናኛሉ። እና የእኔ እናት የእኔ እናት ለአባቴ ትፈልግሻለች ወላህ እያለ ነው እየተናገረ ያለው። እና ውሸት ቢሆን የሚላል ብዬ አላስብም እና እንደ እውነት አድርጎ ወላሂ እያለ እየተናገረ ነበረ፣ ማለት ነው። ምን እያላት ነበረ? እናቴ ለባሏ ልትድርሽ ትፈልጋለች እና ቀለበት እንድታደርግልሽ እና እኛ እኔ የቤቱ ልጅ ነው። እኔ እናት ጋር መታ ቀለበት ልታደርግ ትፈልጋለች። ትቢ ትክጡብክ ያኔ ትክጡብክ ማለት ያኔ ቀለበት ልታደርግልሽ ትፈልጋለች እና የእኔ አባት አንቺን ጓደኛው የኔ አባት አንቺን ሊያገባ ይፈልጋል ስላት፣ እሷ ደግሞ ምንድን ያለችው የአንተ አባት እኔን ይፈልገኛል አለችው። አዎ አላት። ከዛ ማን ነው ያለው? እናቴ ናት ያለችው። እናቴ ደግሞ አንቺ መዳም ጋር ትመጣና ቀለበት ታደርግልሻለች ሲላት፣ አንተ ልታስገድለኝ ነው ወይ የፈለግከው ነው ያለችው ማለት ነው። እሷም ይሄ ነገር ከኋላው ምን እንደሚመጣበት ስለምታቅ ነው ይሄን ነገር የተናገረችው ማለት ነው እና አንደ በእናተ ልታስገድለኝ ፈልገህ ነው እንጂ ይህንንማ እናተ አትልም። ለምን እናተ እንዴት ባሏን ለሰራተኛ ትድራለች? አስባችሁታል? እንደዛ ነው ያለችው። ማን እሱ እንደዛ ሲላት ወላሂ አይደለም፣ እኔ እውነቴን ነው የሚናገረው እያለ የማለ ነበረ ሲናገር የነበረው ማለት ነውና ባካችሁ ጥንቃቄ አድርጉ። አንዳንዶቹ ደግሞ ሊገምቷችሁ፣ እናንተ ቆይ እንደዚህ አይነት ነገር ቢያጋጥማችሁ ትዳር ትይዛላችሁ ወይስ አትይዙም በሚለው ነገር እንደዚህ አይነት ቃላቶቹን ሲጠይቋችሁ እሺ እንዳትሉ ማለት። እኔ እንደመጣውኝ እዚህ ሀገር እንደገባውኝ ገና ሳላገባ እኔ እዚህ ሀገር ከመጣው ከአምስት ነው ከአራት ዓመት በኋላ ነው ትዳር ያዝኩት። ግን ሳላገባ እኔ ባላለኝ ብዬ ነበረ አረብ ቤት የመጣሁት ከሀገር ስመጣም ባላለኝ ብዬ ነበር የመጣሁት ማለት ነው። እና ሀታ ኢጃዛ ራሱ እንድትወጡ እንዲሁም ደግሞ የሆነ በቃ በፊት በጣም ያካብዱ ነበረ ማለት ነው። አረቦች ደግሞ በጣም ነው ሰራተኛ የሚጠራጠሩት። የሆነ እንትን ሰውነታችሁ ቆንጆ ከሆነ ቆንጆ ልብስ እንዳትለብሱ፣ ሰውዬው ፊት ለፊት እንዳትወጡ አይፈልጉም ማለት ነው። ብዙ ጊዜና የሆነ በቃ ይጠራጠሯቸዋል ባሎቻቸው፣ የምትወስዱባቸው የምትነጥቋቸው ነው የሚመስላቸው ለምን ሌላ አገር ዜጎች እንደዚህ አይነት ነገር ስለሚያደርጉ ሁሉም ሰው እንደዚህ አይነት ነገር የሚያደርግ ይመስላቸዋል ማለት ነው። እና አንድ ቀን እንደዚህ ቆንጂ የሆነ በቃ እኔ ከቤት ስመጣ የሆነ ቤት ቆንጆ ቆንጆ ቶብ ገዝተው ሰጥቶኝ ወደ ስራ ሄድኩኝ ማለት ነው። እና የለበስኩት ልብስ ደግሞ በጣም ያምርብኛል። ገብቷችኋል? ከዛ ይሄንን ልብስ መለሰሽ እንዳትለብሹ አለችኝ ማለት ነው። ለምን ላታለው ባሌ ካዬ ይቆጣል ባልሽ እኔ ልብስ ላይ የምናገባው ነው ያልኳት እኔ በትርጉም ማለት ነው እና ያኔ አረብኛ አላቅም ያኔ ግን እንደ ዛሬ እንትን እንግሊዝኛ እንደ ቁንጣ አያጥረኝም ነበረ በደንብ ነበረ ማውረው ዛሬ ግን ጭንቅላቴ ተዘግቷል የመዳም ቤት ጩኸትና ሙከየፍ ስራ አሳብ ጭንቀት ናፍቆት ምን አድርጎኛል ጭንቅላቴ እንዲረሳና የበፊት የነበረኝ እውቀት ከጭንቅላቴ እንዲጠፋ አድርጎታል ማለት ነው። ወላሂ ላዚም ነው ሙላሽ ነው የምናገረው። እና በእንግሊዝኛ ነበር የተናገርኩት። እሷ ደግሞ እንግሊዝኛ አታውቅም፣ ባልዮ እንግሊዝኛ ያውቃል። ብዙ ጊዜ ባልዮ ሲያዘኝ በእንግሊዝኛ ነበረ የሚያዘኝ ማለት ነው። እና በእንግሊዝኛ ስናወራ ሌላ ነገር ነበረ የምናወራ የሚመስላት። እኔ የምፈልገውን ነገር የሆነ ነገር ልጠይቃት ከፈለኩኝ እሷ ስለማታውቅ ሰውየው እኔን ይጠይቀኛል፣ እኔ ደግሞ ለእሱ ነግረዋለው፣ እሱ ደግሞ ለእሷ ይነግራታል ማለት ነው። እንደዛ እያልን እያልን አረብ አረብኛ ማውራት ጀመርኩኝ። አልሐምዱላ በኋላ ላይ እኔ ሰውየውን እንትን ምንም ነገር እንዳያዘኝ ነው ያልኳት። ከዛ በኋላ ማነው ስትጠራጠር እኔ ባላለኝ እና የባለትዳር ነኝ እኔ አንቺን ባል ምንም የሚያደርግልኝ ነገር የለም እኔ ባለትዳር ነኝ። ስለዚህ እንደዚህ አይነት ቃላቶች እንዳትናገርኝ ብዬ ራሴን አስከበርኩኝ ማለት ነው። እና ራሳችሁን አስከብሩ። ሰምታችኋል።